ሆሳና ወላሂ፣ ሀዲያ ዞን ማለት ነው። ሆሳና ወላሂ፣ የሰማሁት ነገር ያየሁት ነገር ካይምሩ በላይ ነው። አባታችን ምን አለኝ? ሀድያ ማለት ከመቶ መቶ የሆነ ሙስሊም ነበር፣ ማህበረሰብ ነበር። ከመቶ መቶ አሁን ግን ከመቶ ሀያ ፐርሰንት ነው ሙስሊም እንደዛውም ደግሞ እኔ ሚስቴና ልጆቼ ከፍረዋል አለ። ምን ታለሽ? የሚገርመው ፓርት በጣም የሚገርመው ፓርት ማለት ነው ሚሽን አላቸው። እዛ አካባቢ ላይ መሬት ይሰጧቸዋል፣ ውሃ ሞተር ለሚለማበት ሞተር ይሰጣቸዋል። ለሰው ልጅ አስፈላጊ ዱኒያ አስፈላጊ ነገር ይሰጣቸዋል። ዘይት ይሰጣቸዋል። ስኳር ይሰጣቸዋል። በዚህ ጨርሰው እንዳለ ከፍተው እንዳለ ማለት ነው። ሌላው ደግሞ ገጠሩ አካባቢ ላይ ምንም የመንግስት እንደ ሰው እንኳን መንግስት ትኩረት አድርጎ ኦሳና ከተማ ማሻላ ከተማው በጣም ያምራል። ከተማ አካባቢ ከተማ አካባቢ በጣም የሚገርም እንትኖች ነው ያሉት፣ በጣም ያምራል ከተማው። ገጠሩ አካባቢ ማህበረሰቡን ስታዩ ወላሂ ምግብ በልቶ የሚያደር አይመስልም፣ ምግብ የበላ አይመስልም። በጣም የተጎዳ ማህበረሰቡ በጣም ማለት ነው፣ ከምነግርሽ በላይ ውሃ እንኳን ለመቅዳት ውሃ ለመቅዳት ውሃ የሚቀዱ

ልጆቻቸው እንኳን ስምንት ሰዓት ሰባት ሰዓት ወረፋ ጠብቀው ውሃ ቀድተው ሲመለሱ ጠዋት ትምህርት ለመሄድ ተቸገሯል። በጣም የሚገርምሽ ይሄ ውሃ ነው የተበላሸባቸው። ሰባት ኪሎ ሜትር ርቀው የሚቀዱበት ውሃ ተበላሸ፣ ምንጩ ቆመ ማለት። አሁን ስንት ኪሎ ሆነባቸው? ሌላ ወደ አስራ አምስት ኪሎ ሜትር ምን አለኝ ውሃ ልታስተካክሉልን የመጣችሁት ሰምቻለሁ አለ በጣም ልቤን የነካው አይሞሪን የተቆጣጠረው ነገር ማለት ነው ወላሂ እኛ ኩሬዋ እንጠጣለን መድረስ አሰሩልን አለ የሀዲያ ማህበረሰብ እስልምናውን የወረሰው በቤተሰብ ነው፣ መጀመር አለ እንደ ባህል ነው። እውቀት የሚባል ነገር የለም። አልቀራማል ስላልቀራም በደካማ ጎኑ ገብተው አከፈሯቸው እንዳለ የእኔ ሁለት ልጆች ይከፍረዋላል አንድ ቤት ላይ አባት ከፍራለች፣ ልጅ ከፍሯል፣ አባት አልከፋል። አባት ከፍሯል፣ ልጆች ከፍሯል፣ እናት አልከፋል። በደካማ ጎናቸው እየገቡ የሚያስፈልጋቸው ዘይት ሰጧቸዋል፣ ስኳር፣ ምን ምን ምን። ያንተ አላህ በጣም የሚገርምሽ፣ ያንተ አላህ ምን አደረገልህ? ያው ከድህነት አለወጣ። እነሱ ግን ልጆቹ ራሱ ከመክፈር አልፎ ሰባት ሆነዋል። ልጆቻቸው ወላሂ መድረሳ ስሩልን ቢያንስ ቀሪው ትውልድ ይዳን። ይቅሩ ኩሬ ኳን ጣለን፣ እና በጣም የሚያሳዝን ማህበረሰብ ኢትዮጵያ እንዲናት ባይዙ ሌላ ያየሁት ነገር ምንድን ነው? ውስኪ የሚጠጣ ሰው አለ። ውሃ ግን ለመጠጣት የተቸገረ ሰው አለ። በውስኪ መራጭ ሰው አለ። ተርፎት ብዙ ነገር የሚያደርግ ሰው አለ። ግን መሰረታዊ ለሰው ልጅ አስፈላጊ መሰረታዊ ነገር የሆነ ነገር እንኳን የላቸው ስኪዎች በጣም የሚያናድደው ተብረራ ልቤኝ ስለነካኝ ነው ቪዲዮ ናይችን የምር ነው ልቤን የነካኝ እና ታገኝህ በአጋጣሚ ደስ ብሎኝ ነው ትሳፍ እዚህ ሲኖር ሰዎችም አዌርነስ ጥያቄ አላቸውም በዚህ ዙሪያ ላይ ምን መደረግ እንዳለበት እንዳለበትም በምን መልኩ መርዳት እንደሚችሉ ምናምን አዋርነስ ክሬት እናደርጋለን ኔክስት ታይም እንደሚያስፈልገው ምናምን ምናምን ሁለቱንም ዋል እናስተካክልላቸው፣ መድረሳ ልንሰራላቸው፣ በቂም በጎ አድራጎት ስም ቃል ገብተን ይመጣ ነው። ማሻላ ተባረከላ። የቂም በጎ አድራጎትን የሚረዱ እህቶች አሉ። በዚህ አጋጣሚ አላህ ይጨምርላችሁ። እናንተ የረዳችሁት እንደዚህ አይነት መሰረታዊ የሚያስፈልግ እጅግ በጣም ወሳኝ ነገር ነው እየተደረገበት ያለው። አላህ ይጨምርላችሁ፣ ጨማምሮ ይስጣችሁ። ኢንሻአላህ ከአንድ ሳምንት በኋላ የውውን ችግሮችና መድረስ አንሰራላችኋለን። ዛሬ ሳምንት